ጭንቃማ ናት፣ የአንድዬ ናት እንደሆን ናት። እናቴ ካለስ ፍሬ እንደሌለኝ ታውቂያለሽ። ከላይ የላት ከታች የላት አንድ ናት። አንቺው ጠብቂያት እናቴ፣ አንቺው ካለያት። ኧረ ተይ እናቴ ጭንቋን አታብሽባት። ወይኔ እኮ አላውቅበትም፣ ይጨንቀኛል፣ እኔ አልችልበትም። የዛሬን ብቻ ሁለት እንደው ሁለተኛ አጠገቧ አልደርስም። ወይኔ አንተ ጠቢቀየር ወይ ከ እስቲ ሐኪሙን አናግረው። አንተ እዚህ መንቆራጠጣሁ ምን ይፈይዳል? ወደ ውስጥ እንዳልገባ ከለከሉኝ። አይኗን እንኳን እንዳላየሁ ከለከሉኝ። እኔ መቀየር ቢቻል በቀየር እንኳን ከለከሉ እኔ እ አንተ ወላዷ እንዴት ትሆነ እኔም እኮ አንተን እያየሁ ብርክ ያዘኝ። እቴ ማማ ወለደች? ትወልዳለች አለች። ሁ እንዴት ነህ? ጨንቆኛል። ጠዋት የገባች እስካሁን ምንም ወሬ ልጅ የለ ወሬ የለ። ቀኗ ግን ደርሶ ነበር። ዛሬ ጠዋት ስትነሳ ዛሬን እንደማታልፍ ነግረህ እን አንተ አንተ ግን ቤቱን ጥለህ እንዳትመጣል አልኩህም ነበር። ልሷ እንግዳ ናት፣ ግር ይላታል ብዬ ምረት ስትመጣልኝ ነው የመጣሁት። ማን ምረት ቤት? ናት፣ ምን ትሰራለች? ከሰራተኛዋ ጋር ሆና ለብሌን ምግብ እየሰራች ነው፣ ቤቱንም እያጸባች ነው። ለምን? ብሌንና አዲሱን ልጇን ለመቀበል ነ። ባሏስ? ኃይሉ ወደዚህ ልንመጣ ስንል ያ የቴሌቪዥን ጋዜጠኛ በአስቸኳይ ይፈልግሃለሁ ብሎት ሊያገኘው ሄዶ እንደጨረሰው ወደዚህ ይመጣል። ለጠቢቡ ቤተሰቦችስ ነገርክ? ሰው ልኬባቸዋለሁ። ለዘመዶችስ እንደው በሙሉ ደወልክልኝ? ከወለደች በኋላ አይደርስም። እማማ ብጫቀኝ እኮ ነው። አይ እስኪ ለማና ቤት ይባላል። አይ ገብሬ አይ ገብሬ ጉድህን፣ አልሰማ እማማ ልጅ ልትወልድ እኮ ነው የገባችው። ለምን ክፉ ነገር የደረሰባት ታስመስያለህ? ምን ትሁን? ምን እኮ ገና ውሎ አለየህ። ንገሩን ብንል አልነግር አለ። ውጭ ቁጭ ብሎ ከመጠበቅ የባሰ ምን ክፉ አለ? ብዙ ያቆያታል እንዴ እማማ? ምኑ ምጡ ምኑን አውቄ ብለህ ነው እንዴ? ብሌንን አመጡ አይደለም? እንደ ወለዷት እኮ የዛሬ 30 ዓመት ያማጥኩትን እሷን ስወልድ ካማጥኩት፣ ብሌን ምጡ አመጥቷል ብለህ ጮኸ ስጠራኝ የደነገጥኩትስ! ይለኛል ጤጉ ዱብ ነው ያለው፣ ልጅሽ ሞተች ያለው እኔ መሰለኝ። ዶክተር ተከተለው፣ ዶክተር ተከተለው፣ ተከተለው፣ ዋ ተከተለው! አረ ድረስበት ግዴለህ። ዶክተር፣ ዶክተር፣ ዶክተር፣ ዶክተር፣ ዶክተር! አቤት የብሌን ባል ነኝ። ብሌን እንዴት ናት? ብለን ገና ገና፣ ያቆያታል። ተጠብቁ። እኛማ እየጠበቅን ነው። እናንተ ግን አትገላግሏት? እንዴት አድርገን እንገላግላት? ያው በአቋራጭ የምትወልድበት መንገድ የለም። በኦፕራሽን ምናምን ይሁን ተፈጥሮ በሆነ መንገድ መውለት ትችላለች። ቆየች እኮ። ግድ የለም፣ ተጠብቁ። ምን የት ሄዳሉ ብሎ አይደለም የሚጫወቱ። እያፋፋማት ነው አለ። ምን ማለት ነው እሱ? ወጡ ያጣደፋት ነው ወይ? ደረሰ ወይ ማለት ነው። ኧረ እሱ ምን ይጣደፋል? ጠብቁሁ ብሏል። አንተ እንዴት አወቅ አቶ ኃይሉ አውቀን እንዳላወቅ ካልሆንክ በስተቀር ወሬው በከተማው ተሰራጭቷል ምን እየተባለ ነው ወሬው የአልጋ በአልጋ ፈጣሪ ኢንቨስተር በተሸለሙ ማግስት ድርጅታቸው ከስሮ ተዘጋ ሰራተኞቹም ተበትኗል ይባላል ሰሞኑን ጋዜጣን ይጣም በማታውቀው እና የተወራው ሐሰት ነው ነው የምትለኝ ፍጹም በፍጹም የፈጠራ ወሬ ነው አልጋ በአልጋን የሚያመርተው ድርጅት አልተዘጋም ለምን ይዘጋል አብደሃል እንዴ ሰራተኞቹም አሉ አሉ የት ይሄዳሉ። አሁን የት እንዳሉ ተብለ ይችላል? አዎ አሁን ሆስፒታል ናቸው። አልጋ ባልጋ ውስጥ የምትሰራው ባልደረባችን ልትወልድ ስለሄደች ሁሉም እዛው ናቸው። እኔም ባስቸኳይ እፈልጋለሁ ስላልከኝ ነው እንጂ ይሄን እዛው ነበርኩኝ። አልጋ ባልጋ ግን ለሁለት አልተከፈለ? ወዴትና ወዴት ተከፈለ ደግሞ? አልጋ ባልጋ የሚያመጣው ድሮ አልጋ ምን አይነት ጥያቄ ነው? ድርጅቱ ለሁለት ተከፍሎ የተለያየ ምርት እያመረተ ነው እየተባለ የሚወራው። ታዲያ ደግሞ ይህ ምን ታውጣ ይሄ ይሄን እንዴት? እኔ እስከሚገባኝ ድረስ ይህ ጋዜጣ ላይ የሚያዩት አልጋ የእናንተ የድሮ ምርታችሁ። እናንተ ለሁለት እኔ አንተ ልጠይቅህ እንጂ የማን ነው በዛት ነው ተሰርቶ እያዩት? ምን እኔ እኮ መልኩ ተርፎ ያገኛለሁ ብዬ ነው መጣው። እኔ ምንም የማውቀው ነገር የለም። በዚህ ጉዳይ ላይ ቃለ መጠይቅ ነ የማስተባበያ መግለጫ መስጠት ፈልጉ እንደሆነ ወይ ወይ ወይ፣ በመጀመሪያ ከባልደረቦቼ ጋር ልመካከል፣ ከዚያ ይህንን አልጋ ያመረትኮን ድርጅት ፈልጌ ላናግር፣ የሁለታችንም አመለካከት እናስተናግዳለን። ቶሎ ወሰናችሁ ምላሻችሁን ካልሰጣችሁ የነሱን አመለካከት ብቻ ማስተናገድ ነው። አታውቁ፣ አደራ ለሌላ ለየትኛውን ሚዲያ ቃለ መጠየቅ እንዳይሰጡ። እስኪ ዛሬ እስከ ማታ ድረስ አስታውቃለሁ። አይጠብቃለሁ። እየቆየ እየቆየ የብሌን ድምጽ ይሰማኛል። እየጨነቃት ነው። እንትመቀኝ ተረት ቀበቶን ፍታ እስኪ ጠይኑ። ምን ቀበቶ አለ? የጦሰኛ ቀበቶ ቢኖር ሱሪ በዚህ መሬት ለመሬት እየጎተተ ሄድ ነበር። ዛሬ እሱ ቀበቶንም አይደለም ያሰራው፣ አንጀቱ ጨካኝ። ወይኔ ዛ እኔ በምን አውቃለሁ? እንደዚህ አይነት ነገር አውርታኝ አታውቅም? ለምንድን ነው እንደው ሲወራም ሰምተህ አታውቅም? አ አላውቅም። ለምን ፈልገውት ነው? አይ እንደው ምጥ በአማት ነው አሉ የሚወጣ። አማቷ ምጥ የሚጠናባት ከሆነ እሷም እንደዛው ናት ይባላል። ስቃልተማ ምን አለብህ እህትህ ናት። የምትጨነቀው አብረሃት ማማጡ ባይሆንልህ ደንገት እንኳን አይባልም። ካንተ ጋር ተጋብታ ልጅ እንዲህ ትሰቃይ እማማ ጥፉርቅ እማማ ጥፉርቅ እማማ ጥፉርቅ! ኧረ ቀስ በል። ደህና ናት እሷ ህመሙን የቻለችሁ እያለች እናንተ እንደዚህ መዋተው ምን ይባላል። ባህሩ ወይ ባህሩ ጉዱ ደህና ነው? ምንድን ነው ምን ሆነህ ነው? ማነውተህ? ኧረ እንደው ቻሮር የሚያሰማኝ አጣሁ። እማማ አልጋብ አልጋ አልጋብ አልጋ እንድች ወለችን ቅዠት ታነሳን ምኑ ሆነዋል እሱ እኛ እዚህ ግቢ ነፍስ ውጪ ነፍስ እያልን ተጨንቅነን አልጋ በአልጋ እና አንተ ብትጨክን፣ ብትጨክን በብሬን ትጨክናለህ። እንደው ከሰው አልተፈጠርክም። ቆይ እስኪ አልጋ በአልጋ ምን ሆነ ተሰበቀ? ምን ምን ሆነ ነው ያለው? ምን ሆነ ያልከው አንተ? ምን ማን ምን ምንድን ነው ያላችሁት? እዚህ ጋዜጣ ላይ የወጣው ማስታወቂያ ይሆናል አስመስለው ሰርቶ ምን አድርገውታል? ይሄ ራሱ አልጋ በአልጋ አይደለም። አይደለም እስኪ ልብ በልና ያለው እስኪ ምን አይነት አልጋ ነው? ምንም ግልጻት። ተው ግዴላችሁ፣ የሆናችሁትን ንገሩ። ሐሳቡን ሰርቀውታል ማማ። የምኑን ያልጋውን ነው? አንተ ሂድና እዛው በማርያም እጅ ለተያዘችው ሚስትህ ፀልይ። የት የነበረውን አልጋ ነው የሰረቁት የአልጋውን ሐሳብ ነው የሰረቁት። ሐሳቡን ቢሰርቁት የት ያደርሱታል ብለህ ነው? ይሄው አስመስለው ሰርተው ፈጠራው የእኛ ነው ብለው እየሰሩ ይሸጡታል። ሐሳቡን ወሰዱት ብትልም መቼም ሰርተውት ነው የሚሸጡት አይደለም። አይችሉም። እኛ አምርታችሁ ሽጡ ብለን ፈቃድ እስካልሰጥናቸው ድረስ አስመስለው ሰርተው ለገበያ ማቅረብ አይችሉም። ማን ይከለክላቸዋል? ህግ ይከለክላቸዋል። እኔ እዚህ ፈጠራ ስራ የባለቤትነት ማረጋገጫ ነው፣ ያንተ ነው ብሎ ያለ ሰው አለ ማማ ደግሞ መንግሥት ነዋ፣ አዲስ ፈጠራ ነው ብሎ ያረጋገጠለት። እነዚህ ሰዎች እኮ ህግ ተላልፈው ነው አልጋ እያመረቱ ያሉት። ስራቸው ወንጀል ነው፣ እንደዘረፉ ነው የሚቆጠሩ። ስለዚህ በህግ ይጠየቃሉ። እነሱ ግን እንዴት ቢንቁ እንደፍረው ዘረፉ! እንዴት ቢንቁ! አረ እንደው ብርሃን ቅረቢልኝ ባክሽ። ይችላል። ዋይ፣ ያ ሰው ለካ ለማወቅ። አረ ለመሆኑ ለማናቸው፣ ማነታቸውን ለማወቅ ያደረኩት ሙከራ ለጊዜው አልተሳካም። ጋዜጣው ላይ ባሰፈሩት አድራሻ ደውዬ ነበር ስልኩ የሽያጭ ክፍል ነው በጅምላ ወይም በችርቻሮ መግዛት ለሚፈልጉ የተቀመጠ ስልክ ነው እንጂ ባለቤቱ ማግኘት አይቻልም አሉ ማን መሆናቸው ግን ይደረስበታል መሀል ሊሆን ይችላል ግን የምጠረጥሩት ሰው አለ መታፈሪያ ነው ለምን እንደዛ አልሽ ከእሱ ሌላ ማንም ይሄንን አያደርግ ተዉ ይቅርባችሁ እያልኩ ነው ከእሱ ጋር አይገጠማችሁት ገብሬን አልጋ የሚገዛ አገኘሁልህ ብሎ ላኦስ የተባለ ተሰምቶ የማይታወቅ ሀገር ልኮ ሲያበቃ ገብሬ ቤቱ ሳይገባ እሱ በጎን አልጋውን እያመረተ ወደ ሀገር ያስገባል። ምን ምንስ ሊሆን ይችላል? ለምን አይሆንም? መታፈሪያም ይሁን ሌላ ሰው ይሄንኑ ምርት ቻይና ሀገር ወስዶ መረት መረት አድርጎ ቢልከው ማን ያየዋል? ላኦስ ከቻይና ጠገብ ያለች ሀገር ናት ብላል። አይደለም መታፈሪያን እንደ አንድ ተጠርጣሪ ጠላት እያዘውላ ሌላ የምንጠረጥረው ካለ ምፈልግ ተጠርጣሪዎቻችንን መርምረን ስናበቃ እርግጠኛ የሆንንበት ላይ ክስ እመሰርታለሁ። ማን ቢለቃቸው? በጠራራ ፀሐይ የሰው ንብረት ወስደው ተኝተው ሊያድሩ ከታጠፎርቅ የሚገርም እኮ ነው። ምን አይነት ማምረቻ ቢኖራቸው ነው በጅምላና በችርቻሩ የሚያከፋፍሉ? እኔ አንዷን ለመስራት ስንት አበሳየን እበላለሁ። እነሱን እንደ ሳሙና እየተፈጠፉ ገበያ ውስጥ ተንሰራፍተዋል። ስሙንስ ምን እንዳሉት? ህታ እስኪ አልጋ አለኛም ጋር አልጋ በአልጋ አልጋ አለ እኛም ጋር። አድንቃችኋለሁ። አረ አረ አረ እንደው ብለን ተረሳች። እስኪ አንተ ሂድ ሐኪሙ ጋር እንዴ! ሞተናላ! ሞተናል በቁማችን ሲዘርፉን እያየን ዝም ካለ ሞተናል። ወንድ የለማ በቤቱ ልብ የለማ ባሩ። በግል መስራት ከጀመርኩ ወዲህ አልጋውን ሰርተህ ወጣውቃል። እንዴት አንተ ነህ እያመረትክ እየሸጥከው ያለው ማለት ነው? አይ እንደዛ ማለት አይደለም። ምናልባት አንተ ስሰራ በቅርብ ያየህና አሰራሩን የኮረጀ ሰው እንዳይኖር ብዬ እኔ አልጋ ባልጋን ከግቢያችን ውጪ ሰርቻው አላውቅ። ማንም ከኔ አይቶ ሊሰራ አይችልም። ይልቅ አንተ ነው ልጠይቀህ እንጂ አልጋ ባልጋ ምርት ልትሠራው ትሯሯጥ እንደነበር ነግረህናል። ምናልባት ሐሳቡን ሸጣውስ ቢሆን፣ ልትሠራው እየሞከረች ነበር ግን ይህንን ሁለት ቀን ተስፋ ቆርጣ ትተዋለች። በፊት ላይ አንድ ልጅ እንዲሰራላት አምጥታ ነበር አልቻለበትም። ስራም በጣም ይበዛበት ስለነበር ሳይጨርስ ነው የተለያዩት። ከዛ ወዲህ የተጀመረውን የሚጨርስ ሰው እየፈለገች ነበር፣ አልሆነላት። ያ ስራውን ጀምሮት የነበረው ሰው የአልጋውን ዲዛይን አይቶታ ጀምሮት ነበር ስል በዲዛይኑ ብቻ ሳይሆን ምረትም እየረዳችሁ ነበር ለመስራት የሞክ በቃ ራሱ ነው ዲዛይኑን ሰተስታ በቃ እንዴት ተቀመ ብሎ ያዙ ልቀቁ ማለት አለ እንዴ? ዲዛይኑን ባያገኘውም አንድ ሰው የመስረቅ ሐሳብ ካለው ተሰርቶ ያለቀለትን አልጋይቷ አስመስሎ ሊሰራው ነው። ዋናው ነገር ይሄ ሰው ማን ነው የሚል ነው። ዋናው ነገር ሌባው ማነው የሚለው አይደለም፣ እንዴት ተደፈረን የሚለው ነው። እንዴት ተደፈረ፣ ምን ቢያዩብን፣ እንዴት ቢንቁም ደፈሩ። ሌባ እንኳን ዘበኛና ውሻ ያለበት ቤት አይደፍርም? እነዚህ የሐሳብ ሌቦች አልጋ በአልጋ ጠባቂ እንደሌለው ጠያቂም እንደሌለባቸው ሳያውቁ ደፈሩ እንዴት፣ ጠያቂ እንደሌለባት፣ እኛ የት ሄደናል? የታለን? እንደ ጨው ዘር ተበትነን እየታለ ማማ የኛ መለያየት፣ የኛ መበታተን ለሌባ መንገድ ከፍቷ። ቀላል ምሳሌ ልስጥ። ቅድም ቀደም ጋዜጠኛው አግኝቶ አልጋ በአልጋ ከስሮ ተዘግቷል፣ ሰራተኞቹም ተበትነው በየፊናቸው እየሰሩ ነው ብለ እመን እያለ አስጨንቆ ይዞ ነበር። የእሱ ውሻ በቀደደው ጅብ ይገባል የሚባለው አይነት ነው። በእኛ ውድቀት ለመክበር የሚፈልጉ እንዳሉ ሁሉ የኛን ውድቀት በማውራት እንጀራቸውን የሚያበስሉም አሉ። ጥፋቱ ግን የነሱ አይደለም የኛው ነው። እኛ በመካከላችን ክፍተት ባንፈጥም ኖሮ ንፋስ በመካከላችን ባልገባ፣ ጋዜጠኛው ለሚጠይቀኝ ጥያቄ ሁሉ ሐሰት ነው ብዬ እመልስለታለሁ። ሐሰት ነው፣ አልጋ ባልጋ ስራው አልቆመም እኛም አልተበታተንም ብዬዋለሁ። ደግ አደረግከው ማና፣ አባቱን ደስ ይበለው ብለህ ተለያይተናል ትለዋለህ። አንድነታችን ያናድደውን ከሆነ አንጀቱ ይላል። መጀመሪያ ከእናንተ ጋር ልማከር ብዬ ነው እንጂ በዚህ ጉዳይና በተሰረቀው ሀሳብ ዙሪያ ቃለ መጠይቅ ላድርግልህ ብሎ ነበር። በፍርድ ቤት የተያዘ ጉዳይ ነው ለጊዜው አስተያየቴን አልሰጥም በለው። ቆይ ቆይ ቆይ፣ መጣ መጣ። ሲስተር ሲስተር ሲስተር፣ የት ነው የሚበራው? ወልደደች ምን ሲቀራታል? እሺ አሁን ምን ይሻላል? አሁን እንዳየሁት ከሆነ አልጋ በአልጋ የኔ ብቻ ስራ አይደለም። ሥራችን ተሰረቀ ብዬ ከነገርኳችሁ ጀምሮ ከኔ በላይ ነው የቆረቆራችሁና የቆጫችሁ። እንዴት አይቆረቆር፣ እንዴት አይቆጠቁጥ፣ እንዴት አያም፣ እንዴት አያሳብድ? ወይ ነዶ። እንዲህ ነው አደርጋው፣ የዚህ አልጋ ሐሳብ የሰረቀውን፣ በእኛ ስም የነገደውን፣ አይምሯችንን የዘረፈውን አይገቡ ገብቼ ይፋርደዋል። ከጎኔል ተሆኑ ፍቃደኛ ናችሁ? መጠርጠሩስ! እኔም እስከ መጨረሻው አብሬህ ነኝ አለውበት። እኔም ሚስቴንም ሞክዬም አለውበት። ኑ ሰብሰበበሉ፣ አምጡ አምጡ፣ እጃችሁን ወዲህ ወዲህ። በላይ ነው አትመጣም? አንተ ጠቢቡ የብሌ እንድም ጠፋብኝ። እጅህን ወዲህ ወዲ በል። ኧረ ላብህን ልብስ ላይ ጥረገ። ወደዛ የምታምጠው ሚስት የአንተ እንዲበላ መዘፈቅ ምን ይባላል? እስከ ዛሬ ዝም ያልኩት ይበቃል፣ ይበቃል። ቃል ለምድር ለሰማይ ከአሁን በኋላ የሚለየን ሞት ነው። በሉ ምን ማለት ነው? ያለፈው አልፏል። ምንም ቢሆን ታላቃችሁ ነው። የምላችሁን ስሙ። ይሄ በመካከላችን የገባው ሌባ ካላስተማረን ምንም ሊያስተምረን አይችልም። ሌባውን ለመያዝ መተባበር ከቻልን ደግሞ አብረን መስራት ምን ያቅተናል? በግዴታ አይደለም። አልጋ በአልጋ የኔ ነው የምትሉ ሞት ነው የሚለየን በሉ ሞት ነው የሚለየን። ሞተችላችሁ፣ ተወለደላችሁ። ምነው ሁላችሁም በሩ ላይ ተለጥፋችኋል? መጣላችሁ። ጋሽ ግብርዬ አባባ እንደምን ሰነበታችሁ? እንዲሁ ሲጨንቀንና ሲጠበል ከረመ። የት ትሄዳለች? የእናንተን አደራ ተቀብዬ አይደለም እሄድኩት። አደራዬን ከግብሳ ላደርስ እቀራለሁ ቀራለሁ ወየ፣ ሰው ነገር እንደው ያስባሉ። ልደውልላቸው፣ እዚህ ነኝ፣ ደህና ነኝ አይባልም። ላኦስ ደረስ ብዬ ልምጣ ብዬ አይደለም እንደ ሄድኩት። ይልቅ ወገባችሁን ጠበቃሩ። ላኦሶች ከእናንተ ብዙ አልጋ ይጠብቃሉ። ይልቅ ጥፊ ነይ፣ ቀፊ ነይ፣ ቀፊ አትፈሪያቸው። እንደዚህ ለወገሮብሶች ሙጭ ሙጭ ይልሻለሁ ስርቅሽ ምን ያህል እንደምወድሽ አውቅ። በእውነት ጋሽ ገብሬ በጥሩ ሰዓት ደረሱ። ተቀበሉኝ ብላችሁ ትቸገራላችሁ ብዬ ላስደንቃችሁ ሰተት ብዬ የቤቴ ስደርስ ምህረት ቤቱን የሰርግ ቤት አስመስለዋለች። ምን ተገኝቶ ነው ብላት ብሌን መውለዱ ነው አለችኝ። እንዴት ያስችለኝ፣ ስበር ወደዚህ መጣሁ። ደህናናችሁ? ደህና ነን። አንተ ይልቅ ተስማምቷል። ላውሶች በደንብ ተንከባክበዋል። እንዲህ ጤንነታችሁን፣ እንዴት ናችሁ? ደና ነው። ሰፈሩ ሁሉ ሰላም ነው? እንደው ሰላም አልጋ በአልጋ ደህና ነው። ሁሉ ሰላም ነው። አልጋ በአልጋ እንዳስቀመጥከው አለ። ምን ሆነሻል? እንዳስቀመጥኩት ካገኘሁትማ ከእናንተ ጋር ነው የምጣለው። እንዴ ምን ነካችሁ? አሳድጋችሁት በደንብ አስተዋውቃችሁት ማየት አለብኝ። ሚኒባስ ገዝተን አልጋሽ ገብሬ እኮ ኃይሉ ጀርመን ሀገር በርሊን ከተማ ደርሶን የተመለሰው አልጋ በአልጋ ተሸልሞ ዝናው አውሮፓና አሜሪካን ደርሷል እኮ ባህሩ። እንዴት ያለ ሰፋ ያለ የመስሪያ ቦታ አግኝቶ አልመስሉት። ከኛ ግቢ የሰፋ ቦታ ተገኝቶ ብለን መውለዱ አደለም ለጸጥተው ብለን ነው። ጎሽ ጥሩ አድርጋችኋል። ግቢውን ለጊዜው እንደስቱ የእቃ ማከማቻ አድርገን ልንጠቀምበት ሂድ። እንዲሁ ባል መከራችሁ እንደዚህ ልብ ገዝታችሁ ትጠብቁኝ። በዛ ላይ ጋሽ ገብሬ ለገበያ ለሚቀርቡት አልጋዎች መደርደሪያ እንዲሆን ብለን የሰራነውን ዘናጭ መደርደሪያ። ባይት የይዘሩ ባለቤት! አቤት! ባለቤቱ ሴት ልጅ በሰላም ተገላግላለች። ህፃኗ የሚሆን ልብስ ያምጡ። አቤት እመቤቴ፣ አቤት አቤት፣ አቤት! አንቺ ለምንሽንም ማፍረሽ ጭንቃም አላችሁ። ተመስገን አምላኬ! በእውነቱ ሴት ልጅ በመጀመሪያ ስትወለድ ለወላጆቿ ገድ ይዛ ትመጣለች። ለዚህ ምሳሌዋ ብሌን ራሷ ናት። እሷ ከተወለደች ወዲህ በወላጆቿ ቤት ፍቅርና ሀብት ነገሰ። ገብሬ ደግሞ ወሬ አሳመርኩ ብለህ ብሌን ተከታይ ሴት አላት። ስም ስምላውጣላት በእናታችሁ ለህፃኗ አልጋነሽ አልጋነሽ ጠቢቡ ነጋሽ። ይቅርታ ይቅርታ። ደስታማ አይደል እንዴ? ይቅርታ እንዴ። ሳምሶን ታደሰ፣ መሠረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ተጫወቱላችሁ። ፀሐፊዋ መዓዛ ወርቁ ናት።